በሲቪል ምዝገባና ነዋርነት አገልግሎት ቅርንጫፍ ጽህፈት ቤት የሚሰጡ አገልግሎቶችን ለማረጋገጥ ሲመጡ የሚያስፈልግ ቅድመ ሁኔታ ልደት ለማረጋገጥ ከ18 ዓመት በታች በወረዳ ደረጃ የተመዘገበ የልደት ማስረጃ ለማረጋገጥ፣ ልደቱ የተመዘገበው በሞግዚት ከሆነ የፍርድ ቤት ሞግዚትነት ውሳኔ፣ የወላጅ ታደሰ መታወቂያ ወይም ፓስፖርት። አገልግሎቱ ከሁለት አንዱ ወላጅ በአካል በተገኘበት ይሰጣል። ከ18 ዓመት በላይ ከሆነ በወረዳ ደረጃ የተመዘገበ የልደት ማስረጃ ለማረጋገጥ። ባለ ጉዳዩ በአካል መቅረብ አለበት። በአካል መቅረብ ካልቻለ ስለ ጉዳዩ የሚገልጽ ልዩ ውክልና የወካይና የተወካይ የታደሰ መታወቂያ ወይም የታደሰ ፓስፖርት በመያዝ አገልግሎት ማግኘት እንደሚችል እናሳውቃለን። ጉድፍቻን በተመለከተ በወረዳ የተመዘገበ የጉድፍቻ ሰርትፊኬት ለማረጋገጥ የፍርድ ቤት ውሳኔ ጉድፍቻ አድራጊዎች በአካል መቅረብ አለባቸው። ጉድፍቻ አድራጊዎች የታደሰ መታወቂያ ወይም የታደሰ ፓስፖርት በመያዝ ማረጋገጥ የሚችሉ መሆኑን እናሳውቃለን። ጉዳዩ በኩልና የተጠየቀ ከሆነ ጉዳዩን የሚገልጽ ልዩ ውክልና መቅረብ አለበት። የሞት ማስረጃን በተመለከተ በወረዳ የተመዘገበ የሞት ማስረጃ የማረጋገጥ አገልግሎት ለማግኘት ከሟች ጋር አብሮ ይኖር የነበረ ሰው የሌለ እንደሆነ የሟች ስጋ ወይም የጋብቻ ዘመዶች፣ እነዚህ የሌሉ እንደሆነ የቅርብ ጎረቤት ወይም ስለ ሟች መሞት የሚያውቅ ማንኛውም ሰው ሟች መሞቱን በማስመዝገብ የታደሰ መታወቂያ ወይም የታደሰ ፓስፖርት የሚረጋገጠው የሞት ምዝገባ ሰርቲፊኬት፣ ሟች የውጭ ሀገር ዜጋ ከሆነ ከሆስፒታል የማሳወቂያ ወረቀት መቅረብ አለበት። ማሳሰቢያ ለሁሉም ከላይ ለተዘረዘሩ ኩነቶ የኩነት አገልግሎቶችን ለማግኘት የሚያስፈልግ ደጋፊ ሰነድ የታደሰ መታወቂያ፣ የታደሰ ፓስፖርት ወይም የትውልደ ኢትዮጵያዊ የውጭ ዜግነት መታወቂያ ወይም ከዝቅተኛው አስተዳደር ጽህፈት ቤት መደበኛ ነዋሪነቱን የሚገልጽ ደጋፊ ደብዳቤ ወይም ስደተኝነቱን የሚገልጽ ማስረጃ ወይም የመኖሪያ ፈቃድ ወይም የሚሰራበት መስሪያ ቤት ባልደረብነቱንና ዜግነቱን የሚገልጽ ደጋፊ ደብዳቤና የመስሪያ ቤቱ መታወቂያ ወይም የመከላከያ ሰራዊት መታወቂያ። የጠፋ ሰርተፍኬት ግልባጭ ለመውሰድ ከፖሊስ የጠፋ ሰነድ ማረጋገጫ ማምጣት አለበት። ከወረዳ የመጡ ማስረጃዎች ከወረዳ ስለመምጣቱ ማረጋገጫ ደብዳቤ ያስፈልጋል። ከክፍለ ከተማ የመጡ ማስረጃዎች ከጀርባው የማረጋገጫ ማህተም መመታት ይኖርበታል። ከውጭ የሚመጣ ውክልና በውጭ ጉዳይና በሰነዶች ምዝገባና መረጋገጫ ኤጀንሲ መረጋገጥ አለበት። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ። ለበለጠ መረጃ በነጻ የስልክ መስመር 7533 ይደውሉ። በተጨማሪም የማህበራዊ ሚዲያ ገጾቻችንን ይከታተሉ።